እንደ ሀገር እንደሚረከብና የሀገር ትልቅ ድርሻ እንዳለው ወጣት በተደራጀና በተሰባሰበ መልኩ በአንድ ጃንጥላ ስር ተሰብስቦ አገር የሚፈልግበትን ዲኑ የሚሻውን እንደ ትውልድ ማስቀመጥ ያለበትን አሻራ እንዲያስቀምጥ እንደዚህ አይነት መሰረት ከተጣለ እንደ ተቋም ትልቁን ስኬት አሳክተናል ብለን አምናለሁ። ስለዚህ ይህንን የማገዝ የመደገፍ፣ በጋራ አብሮ በስርዓት የሁሉም የማህበረሰብ ኃላፊነት ነው። ጥቂት ነጥቦች ብቻ ብዙ ተነግሯል። አህመዲ መጨረሻ ከቆመበት ላይ ሁለት ነጥቦችን ላንሳ።

ቦታ ያላቸውን ሰዎች ፈጥሯል። ይሄ ነማዝጅ ጀልበሸሪያ ለሰው ልጆች ማሳያ የሆኑ ሞዴል ረመዳን የራሱ ባህሪ አለው አደለ? አሁን ኢብራሂምን ስታስቧቸው በዚህ ማንነት ውስጥ ያለፉት ኢብራሂም በ16 ዓመት ወጣትነት አለምን መዋጃሃ ለማድረግ ብቸኛ አማኝ ሆነው ሲወጡ የማይቻል ነገር ነበር ማለት ነው። እንደሚቻል ኢብራሂም አየነው፣ ዓለይሂ ሰላም አላህ የረመዳን አንዱ ትልቁ ምስጢር እኔ ረመዳንን ሰዎች በተለይ ወጣቶች እንድትረዱት ከምፈልገው ነገር በአምሯችን ውስጥ የተሸበሸበው ወይም የተያዘው አምሯችን ላይ የዘጋ ነው አይቻል የሚለውን መንፈስ ለመስበር ነው የመጣው ረመዳን። እስቲ ከቀናት ከሳምንታት በፊት ከረመዳን በፊት ሻእባልን አስቡትና፣ ይሄ ወጣት የት ነበር ያለው? አብዛኛ ዙር ሶላት አብዛኛው በጀማ ይሰግድ ነበር። ፈጅር ሶላት አብዛኛው በጀማ ይሰግድ ነበር። ኢሻ ሶላት ይሰግድ ነበር። የለም ዛሬ ግን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

እዘን ይሄ ረመዳን አንዱ ባህሪ ሙስተሂላቶችን አይቻልም የተባሉ ነገሮች እንደሚቻሉ ነው አላህ የሚያሳየን። ቁርአኑን መቅራት ለካ ማክተም ይቻል ነበር። በቀና በወሩም ውስጥ ሁለቴን ሶስቴም ማክተም ይቻል ነበር አይደለም። ፈጅር ሰላት ተራይሁን መስገድ ይቻላል። ሱናውንም በጀማዓ መምጣት ይቻል ነበር። ይሄ ነው በአእምሮአችሁ ውስጥ የዘጋችሁት አይቻልም ብላችሁ ያስቀመጣችሁት ነገር ይቻል። ይሄን ነው አላህ የሚነግረው። ለዚህ ነው አላህ ስብሓተ ወተዓላ ኢብራሂምን መመኘት ሰይድና ኢብራሂም ዓለይሂ ሰላምን መሆን ማሰብ፣ የአሥራ ስድስት ዓመት ወጣት ዓለምን ታህዲ አድርጎ ኡማ ብሎ መጠቀስ ይቻል ነበር ተችሏልም። ስለዚህ አእምሯችሁን አትገድቡት። ብዙ ተስፋ አላችሁ። ዛሬ በዚህ ትውልድ ላይ ዛሬም ነቢዩ እየተሰደቡ ነው ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይህን እኛ ሞት ነው ታምናላችሁ። ምንድን ነው መልሳችን እማም ረብል ዓለሚን?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

ነው ዋጋችሁን አትልቀቁ። መልእክቱ ዛሬ ለምናየው ተራራ ምልክት ምልክት ይሆናል እንጂ መልእክቱን ድረስችሁን ከለቀቃችሁ ዋጋ ትከፍላላችሁ። ወደ ቦታችሁ ኡማ ተስፋ ናችሁ። ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው። የትናንት ታሪክ ሲወራ እነዛ ወጣቶች ነው ይሄን ዲን ያሻገሩት እነዚህ ወጣቶች ነው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

ይሄ ረመዳን የለውጥ ወር ነው ተብሏል። የማይቻሉ ነገሮች እንደሚቻሉ ማሳያ ነው። ከባድ የነበሩ ነገሮች ቀላል እንደሆነ እና እየኖርን ያለንበት ነው። ዛሬ በዚህ ዘመን እኔ አሁንም አፈራለሁ። ወንድሜ ሃይደረንም አሁንም እነግረዋለሁ እኛ 10% በላይ ፐርሰንትም ከሆነ ጥሩ ነው። ምን ይሰራልኛል? እኔ ሐምሳ ፐርሰንት መሆን እኔን የሚወክል ማንነት ማቆም ካልቻለሁ

ወየውመ ሁነይንን ኢዛአጀበትኩም ከፍረቱኩም፣ ነው አይደለም፣ ከስራው ምንድን ነው? ኢዕቲማዱ ሰዎች በነሱ ሲሆን መመታቱ በራሳቸው በጉልበታቸው፣ በአቅማቸው፣ በእውቀታቸው ሲሆን ካላህ ያላቸው ነገር ሲነጠል ክብርን ሳይሆን ውርደትን፣ ድልን ሳይሆን ሽንፈትን ተጎናጽፈዋል። ጥቂት በነበሩበት ድሉ ከአላህ እንደሆኑ ያመኑ ሰዎች፣ ራሳቸውን በአላህ ዘንድ ያስገቡ ሰዎች ግን ሁሌም አሸናፊ ሆነዋል። ስለዚህ ቁጥራችን አ

ነቢ ሙሐመድ ሰለዋት ላሁ ዐለይሂ ወሰለም በአንድ ወቅት ሰሓባዎቻቸው ጋር ተቀምጠው አንድ ነገርን ተናገሩ። ከእኔ ኡመት ከኡመት ሙሐመድ ስ ሰለም ሰባ ሺህ ሰዎች ያለ ሂሳብ ጀነት ይገባሉ ብለው ተናገሩ። ሁላችሁ የምታውቁት ሀዲስ ነው። አንድ ትልቅ ተአምር ግንዛ ቦታ ላይ ተሰርቷል። ይሄ ሀዲስ ትልቅ ሪሳላን ይዞ መጥቷል። ነማዚጅን ኡካሻ ብንም ሑሴን የሚባል ሰሓባ እጁን አወጣ። ያ ረሱላ ላህ ከነዛ ውስጥ እንድሆን አድርገኛ ያላቸው ዱአ አድርግልኝ ሲላቸው አንተ ሚንሁም አሉት። አንተ ከነሱ ነው አሉት። ቅጽበት ደቂቃ በማይሞላ ልዩነት ከጎን ያለው ሰሐባ ምጃውጥ እኔን የሚያረሱ አላህ ናቸው አላችሁ። ሰበቀ ቢካ ቢሃ ኡካሻ አሉት። ኡካሻ ቀደም አሉት። ጥያቄውን መልእክቱን ያስተላለፉት አንድ ነብይ ናቸው። ስለ አንድ ጉዳይ የተናገሩት በደቂቃዎች ልዩነት የሰማይና የምድር ልዩነትን የሚያመጣ ጉዳይ እንዴት ነው ረሱል መገለጽ የቻሉት?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 ሰዎች እድሎችን ለመጠቀም እንዲወስኑ ትልቅ ማሳያ ሞዴል የሆነ መልእክት አስተላለፉ። ረሱል ላ ሰለም እድሎቻችሁን ተጠቀሙ። ዛሬ ነው እድላችን። ዛሬ ነው ያልተጠቀሙ ሰዎች ነገን አይጠቀሙ። ዛሬ ላይ ያልወሰኑ ነገሮች ነገ አይለወጡ። ስለዚህ የሮመን የለው ጦር ነው። ዛሬን ወስን፣ እንደ ወጣትን ኑር። ወጣቶች በያዛችሁት ቁመና፣ በያዛችሁት እድሜ፣ በያዛችሁት አካል ወጣቱ ናችሁ። ልባችሁ ወጣቱ ነው። ይቀጥል ነው ምለው

እንዳንተ አይነት ወጣት ኡመቱ አይፈልገውም። ያን ከሚባሉት ለመዳን ዛሬ እንወስን ነው የምለው። ምነው ሰላም አለይኩም ወራህመቱላሂ ወበረካቱ